ወራሙ ተለብረካት እንትናይ ተከበራችሁ ቲቪ ቻናል ቤተሰቦች እንደት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም አልሐምድሊላሂ። ዛሬ ደግሞ በጣም በሚያምር ዶቃ በነጭ ይዤላችሁ መጥቻለሁ። ሀፍ ስራ ማለት ነው። ብዙ ጊዜ ሀፍ ስራ ነው እንግዲህ የሚመርጡት ደንበኞች። እንደምታዩት እዚህ ጋር አዲስ ዲዛይን ነው አዲስ ጨርቅ ነው እላችኋለሁ። እዚህ ጋር በጣም ያምራል። ይሄ የሚላከ ወደ ሚዛን ቴፕ የሚላክ ነው። ባለፈው በአረንጓዴ ያዛኛለች። አሁን ደግሞ በዚህ በዶቃ ማለት ነው በጣም ይመምራል እንግዲህ፣ ውድ ዩቱብ ቤተሰቦች፣ እናንተ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ፣ ለቻናል አዲስ የሆናችሁ ሰብስክራይብ አድርጉ ላችኋለሁ። እንግዲህ አዳዲስ ቪዲዮ እንዲደርሳችሁ የተለያየ አረቢያን መጅልስ፣ ሙሉ የወይባ እቃ ጭስ ማቀርብላችኋለሁ። ማንኛውንም እንግዲህ ቴሌግራም ቻናል ውስጥ ገብታችሁ የምታዩት በሙሉ የማቀርብ ነው የምሆነው እንግዲህ፣ ሺቲ ማቀርብላችኋለሁ፣ ቢጃማዎች ማለት ነው። በጣም የሚያማምሩ ጉፍታዎች ጋር አረቢያን መጅልስ እላችኋለሁ እንግዲህ ውድ የት ቤተሰቦቼ እናንተ እንግዲህ አበረታታችሁኝ። ለቻናሉ አዲስ የሆናችሁ እንግዲህ ሰብስክራይብ እያረጋችሁ ላችኋለሁኝ። ይሄ የረከቦት ስፍራ ነው። ቁመቱ ሰባ አምስት እንደዚህ፣ ስፋቱ ደግሞ አንድ ሜትር ነው። ይሄ የረከቦት ስፍራ ነው ማለት ነው። ያው ቦታ ስለማይበቃ አልፈረሽኩትም እንደምታዩት እዚህ ጋር ይሄን ይመስላል የረከቡት ስፍራው። የምግብ ስፍራው ደግሞ ሁለት ሜትር ነው እንደዚህ ቁመቱ፣ ስፋቱ ደግሞ አንድ ሜትር ነው እንደምታዩት ማለት ነው። እንግዲህ ውድ ደንበኞቼ እናንተ በፈለጋችሁት ሳይዝ በፈለጋችሁት ከላር ዲዛይን ማዘዝ ትችላላችሁ ማለት ነው። ለንግድ የምትፈልጉ እንዲሁም በችርቻሮ ለሰርግ ማንኛውንም አቅርቦት አለኝ ማለት ነው። እናንተ እንግዲህ ማዘዝ ብቻ ነው የሚጠበቅባችሁ። እላችኋለሁኝ እንግዲህ ውድ ደንበኞቼ እቃችን ጥራት እንግዲህ አይታችሁ ማመን ነው። ብዙ ደንበኞች አሉኝ። እንግዲህ ቀይነ ወደው ያው ስራዬን ከጀመርኩ ጀምሬ የሚያዙኝ ከስተማሮች አሉ። እንግዲህ ማየት ማመን ነው እላችኋለሁ። ወደ ደንበኞች ማንችኒ በአንደኛው ነው የምንጠቀመው። እዚህ ጋር ኪስ እንደምታዩት፣ አንዳንድ አሁን ዋጋ ቀንሰው ማቴሪያል ቀንሰው የሚሰሩ አሉ። እዚህ ጋር እንደምታዩት ይህ አሁን ማንቺኒ ነው ከዚህ ደግሞ ላይለን ውስጡ ላይ ይታያቸዋል። ከውስጥ ደግሞ ከጨርቁና ከላይለኑ መሀል አንደኛው ስፖንጅ ነው ያለው ማለት ነው። አንዳንዱ ስስ ስፖንጅ አለ ዜሮ ነጥብ አምስት አለ። እሱ አሁን ሲታጠብ ውስጥ ላይ ይፈረፈራል ስፖንጁ ስታጥቡት ማለት ነው። ይሄ ደግሞ ለማንኛውም ጊዜ በቃ ጨርቁ ሲያልቅ ተጠቅማችሁ ተጠቅማችሁ ለብዙ አመት ተጠቅማችሁ ጨርቁ ሲያልቅ አንድ ላይ ነው የሚያልቀው። ስፖንጁ የመፈርፈር ባህሪ ምናምን የለውም እላችኋለሁኝ እንግዲህ እናንተ ማዘዝ ብቻ ነው የሚጠበቅባችሁ። የመጅልስ ጨርቅ፣ የተለያዩ የትራስ ጨርቆች አሉ። በመጅልስ አለ በከፋይ ያለ ልሙጥ ከፋይ፣ ፍርግር ከፋይ፣ ያው የድሮውን ቢሆኑ አያልፍባቸውም ማለት ነው። የተለያዩ እንደገና አዲስ የሚገቡ ደግሞ ብዙ አይነቶች አሉ። ይሄም አሁን አዲስ በቅርቡ የመጣ ነው ማለት ነው ላችኋለሁ እንግዲህ። ውዴት ቤተሰቦቼ እናንተ የምፈልጉትን እንግዲህ የመዳም ቅመሞች እዘዙ። ላችኋለሁኝ ለቤተሰብ አዲያ የምትፈልጉ ማንኛውንም እንዲሁም ደግሞ አሰርታችሁ ስትመጡ ደግሞ የተወሰነ ቀብድ ልካችሁ አሰርታችሁ ልክ ስትመጡ ደግሞ መውሰድም ትችላላችሁ። እኔ ጋር ማስቀመጥ ትችላላችሁ እናንተ እንደፈለጋችሁ እላችኋለሁኝ። እንግዲህ ውድ ዩቱብ ቤተሰቦቼ ቻናሉን አሳድጉልኝ እላችኋለሁ እ ላይክ ላይክ እያረጋችሁ እንዲሁም ለሌሎች ሼር እያረጋችሁ እንግዲህ ለሌሎች እንዲደርስ እላችኋለሁኝ። እንግዲህ ወደ ደንበኞቼ እዚህ ውስጥ እንግዲህ ያልጠቀስኩት ካለ ኮሜንት ላይ ያስቀምጡልኝ። ይሄው ዋጋ እዚህ ጋር እንደምታዩት አራ ከ50 ነው። የትራስ ጨርቁ ቤቢ 250 የፊራሽ ሺህ 200 ብር ነው። የምግብ ሱፍራ 2005 ነው። የረከቦት ደግሞ ሺህ 5 ነው። እና በውስጥ አናግሩኝ ደግሞ የተለየ በብዛት የምታዙ እንደዚህ ጓደኛሞች ሆናችሁ የምታዙ የተወሰነ ዲስካውንት አወጣላችኋለሁ። እንግዲህ በውስጥ መስመር አናግሩኝ ስልክ ቁጥሬ 0931 61 ዘጠና ዘጠና ስድስት እንግዲህ ይሄ የመቼውም ቁጥሬ ነው። በዚህ ነው የምታገኙ እንደገና ደግሞ በአካል መታችሁ ማሰራት የምትፈልጉ እኔ ኢትዮጵያ ውስጥ ወሎ ኬምሴ አረፋ የገበያ ማዕከል እገኛለሁኝ። 41 ቁጥር ቁጥርና የስራ ቦታ ኦንላይን ማዘዝ የምትፈልጉ ኢሞ፣ ቴሌግራም፣ ዋትሳፕ አናግሮኝ እላችኋለሁኝ። እንግዲህ ወደ ደንበኞች የዋጋ ልዩነት ያላቸው እንደ ዲዛይናቸው ከሽከሽ የሌለው ያለው እንደዛ ነው እንጂ ጨርቅነቱ ሁሉም ኳሊቲ ነው፣ ጥራቱን የጠበቀ ነው። እዚህ ጋር አሁን እንደ ዲዛይናቸው እንደ ከሽከሽ አጠቃቀማችን ዋጋ የሚጨምር እና የሚቀንስ አምስት መቶ በሚሸጥ አለ ያ ያ ነው ላችኋለሁ። እንግዲህ ውድ ደንበኞቼ ለዛሬ ስኩት ቪዲዮ ይህን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ